አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ ሰላም ጤና ይስጥልኝ የኢትዮ የመን የባህል ህክምና ማዕከል ቤተሰቦች ወይም ፕሮግራሙን ለምትከታተሉ ሁሉ ሰላማችሁ ይብዛላለው ዛሬ ማስረዳችሁ ወይንም ደግሞ የትምህርት ዘርፍ ብዬ ይዤ የመጣሁት ምንድን ነው ብዙ ጊዜ ችግር ላይ ይላሉ ከዲስክ ጋር እና ለነርቭ ችግር ላይ ለወደቁ እህት ወንድሞቻችን የሚሆን ፍቱን የሆኑ መድኃኒቶች ከሩቅ ምስራቅ ወይንም ከቻይና አካባቢ የሚጠቀሙበት የመድኃኒት ዘርፍ ነው እነዚህ መድኃኒቶች ያው ሀርባል ዛሬ ዘምነው በተለያየ መንገድ እየተጠቀሙባቸው ይገኛሉ። አውሮፓ ላይና ኤዥያ አካባቢ ላይ በሽሮፕም፣ በታብሌትም፣ በካፕሱልም በመርፌ መልክም በተለያየ ነገር ነው። ያው አገራችን ላይ ገና በዚህ ሂደት ላይ ስላልተሰራ ነው እንጂ አሁን ለምሳሌ ይሄ ከነርቭ ጋር ለተያይዙ ከነርቭና ለዲስክ ወይንም ደግሞ ከወገብ ችግር ጋር ለተያዙ የሚሰጥ መድኃኒት ዘር ነው። እነዚህ መድኃኒቶች ላይ ካሁን ለምሳሌ በፈሳሽ መልክ ናቸው። እነዚህ እነዚህ ሀርባል ናቸው። በፋርማሲ ደረጃ መዛም ይሸጣሉ። እንዲሁም ደግሞ እራሱን እየቻለ የባህል ህክምና ማዕከል አንድ ከተማ የሚያህል አለ፣ ቻይና ላይ። ይሄ አሁን ወሳኝ የሆነ መድኃኒት ነው። ምንድን ነው የነርቭ ችግርን ያስተካክለዋል። እንዲሁም ደግሞ እዛ አካባቢ ላይ ዲስክ ላይ በልጅ አድርጎ ወይንም አብጦ ምቾት እንዳይሰማቸው ሲራመዱ ሁሉ ምቾት እንዳይሰማቸው የሚያደርገውን ችግር ሙሉ ለሙሉ የሚቀርፍ የመድኃኒት ዘር ነው። እነዚህ መድኃኒቶች የታወቁ ከሁለት ሺህ ዓመት በላይ አገልግሎት ሲሰጡ የነበሩ ናቸው። ታሪካቸውም የሚያስሰውም ከዛ ከሁለት ሺህ ዓመት በላይ የቆየ ታሪክ ያላቸው የመድኃኒት ዘሮች ናቸው። እነዚህ ለዲስክ እና ከነርቭ ጋር ለተገናኙ ነገሮች ናቸው የሚሆኑት። ኤፌክቲቭ የሆኑ መድኃኒቶች ናቸው። አንድ ኢንፍላሜሽኑን ወይንም ደግሞ እዛ እብጠት ካለ እብጠቱን ይቀንሰዋል። እብጠቱ በሚቀንስበት ጊዜ እዛ አካባቢ ላይ በልጅ ያደረገው ነገር ይቀንሳል። ከዛ በኋላ አላይመንቱ ወይንም ደግሞ ተስተካክሎ መስመሩን ይዞ እንዲሄድ ያደርገዋል። ይሄ ህመምንም ያስወግዳል፣ እብጠትንም ያስወግደዋል። እንዲሁም ደግሞ እዛ አካባቢ ላይ የሞቱ ዴድ የሆኑ የነርቭ ሴሎቹን ራሱ አክቲቭ በማድረግ እንዲነሳሱ ወይም ደግሞ ህይወት እንዲዘሩ የሚያደርግ የመድኃኒት ዘር ነው። አገራችን ላይ ያለው የህክምና ዘር ካየነው ያው ዘላስት ኦፕሽን ሰርጀሪ ነው። ኦፕሬሽን ይደረጋሉ። ከኦፕሬሽን በኋላ ደግሞ የሚሳካላቸው አሉ፣ የማይሳካላቸው አሉ። በአብዛኛው ደግሞ ሳይሳካላቸው ነው ብዙ ጊዜ የምናየው። ተደርገውም ራሱ እኔ ጋር የሚመጡ አሉ። ሰሞኑን ራሱ የመጣ አለ ከጀርመን ሰርጀሪ ሰርቶ የመጣም አለ። ያጋጠመኝም ነገር አለ። ያ አሁን ምንድ ነው ሀርባሊ ስጠቀም ነው ውጤት ያገኘሁት። እነሱ አሁን የመጀመሪያ ሰርጀሪ አድርገውልኛል ተመልሶ ደግሞ አሁንም ሌላ ሰርጀሪ ይደረግልህ በሚባልበት ጊዜ ነው ወደ እኔ የመጣው። ስለዚህ እዚህ ጋር መጦ ተፈጥሮ በተፈጥሮ ነው ያከምነው። ጥሩ ውጤት አግኝቶ ነው ወደ ሀገሩም የተመለሰው ማለት ነው። ሌላው ነገር እዚህ ጋር የምታያቸው ምንድ ነው እነዚህም ፕላንት እንትኖች ናቸው፣ ቅርፊቶች ናቸው። የፕላንት ቅርፊቶች ናቸው እዚች ጋር የምታዩት። እነዚህ ደግሞ የሚያገለግሉት ምንድ ነው? እነዚህ ለመገጣጠሚያ ላይ ላሉ ችግሮች፣ በአጠቃላይ መገጣጠሚያ ላይ ላለ ችግር ማለት ነው። ጉልበትም ላይ፣ ቁርጭምጭሚትም ላይ፣ ሌሎች ሌሎች ቦታ ላይ ማለት ነው። ዩሪክ አሲድ በዛ ጋውቱ ሆነ አርትራይትስ ሆነ እንደዚህ ሆነ እየተባሉ የሚጠሩ የህመም ዘሮችን ሙሉ ለሙሉ የሚያስወግድ የሆነ እንትን ነው ይሄ። ያው ማስታገሻ ነገር ሳይሆን ሙሉ ለሙሉ ችግሮችን በመቅረፍ ወደ ተስተካከለ የጤና ሁኔታ የሚመልስ የመድኃኒት ዘርፍ ነው። ብዙ ጊዜ ህክምና ላይ በምናይበት ጊዜ ማስታገሻ ነክ ነገሮች ናቸው የሚሰጡት ያንን እብጠትን ለመቀነስ እንዲሁም ደግሞ ያበጠው ፓርት ላይ መርፌ በመውጋት ፈሳሹን ማውጣት ፈሳሹን መቀነስ፣ እንዲሁም ደግሞ ማስታገሻ በመስጠት ነገሮችን እንትን ማድረግ ማለት ለምን፣ መገጣጠሚያ ላይ ሰውዬው ሲንቀሳቀስ ፍትጊያ ስለሚኖር የአካባቢ ላይ እርስ በርስ ስለሚፋተግ እዛ አካባቢ ብግነት ሊኖር ይችላል ቁስለት ስሜት ሊመጣ ይችላል ህመም ስሜትም ስለሚኖር እነዚህ ነገሮች በሚከሰቱበት ጊዜ ይሄን መድኃኒት በሚጠቀሙበት ጊዜ ሙሉ የሆነ 100 ፐርሰንት ፍቱን የሆኑ እንትኖች ናቸው፣ መድኃኒቶች ናቸው እነዚህ ከ2000 ዓመት በፊት ሲጠቀሙባቸው የነበሩ በቻይና ስፔሻ በጣም እውቅና ያሉት መድኃኒቶች ናቸው እነዚህ። ስለዚህ ይሄ ችግር ያለባችሁ በዲስክም በነርቭም እንዲሁም ደግሞ የመገጣጠሚያ ላይ ችግር ላለባችሁ እህት ወንድሞቻችን ጥሩ መፍትሄ በአላህ ፍቃድ ይዘን መጠናል። እነዚህ ችግሮች ካሉ ወደ ሰርጀሪም ወደ መርፌም ወደ ሌላ ነገርም ከምትሄዱ በፊት ያው መጣችሁ የህክምናውን አገልግሎት ብታገኙ ደስተኛ እንሆናለን። አድራሻችን አዲስ አበባ አለም ባንክ ሜዳ መስጊድ አጠገብ እንገናኛለን። እንዲሁም ደግሞ በስልክ ማማከር ለምትፈልጉ እህት ወንድሞቻችን ዜሮ ዘጠኝ ሰባ ሰባት ሰባት ሰማኒያ ስድስት ወይም ሰማኒያ ሰባት ላይ ልታገኙን ትችላላችሁ።